በድሮ ጊዜ አንድ ሰኪና የተባለች ምስኪን ሴት ነበረች። ይህች ሴት እናቷም አባቷም ከሞቱባት በኋላ ከአጎቷ ጋር ትኖራለች። አጎቷ መልካምና ጥሩ ሰው ሲሆን ነገር ግን የሱ ሚስት በጣም መጥፎና አረመኔ ነበረች። መጥፎነቷና ክፋቷ ደግሞ በሰኪና ላይ ይጨምራል። ሰኪና ከሞቱባት እናትና አባቷ የወረሰችው ጥበብን ነበር። ጭቃን በመጠቀም የሚያማምሩ የሸክላ ስራዎችን ትሰራለች። በዚህም ለአጎቷና ለሚስቱ ጥሩ ትርፍን አስገኝታላቸዋለች። ቀኑን ሙሉ የሚያማምሩና ብዙ ቅርጽ ያላቸውን የሸክላ ስራዎች ትሰራለች። ግብይቱን ተቆጣጥራ ትሸጥ የነበረው ግን ያቺ አረመኔዋ የአጎቷ ሚስት ነበረች። ይህች አረመኔ ሴት ስሟ ማርያ ይባላል። ማርያ ለሰኪና ያላት ጥላቻ በጣም ትልቅ ስለነበር የምትተኛበትን ክፍል እንኳን አላዘጋጀችላት። እቃ በሚቀመጥበት ክፍል ውስጥ እንድትተኛ ታደርጋታለች። በዚህም ሰኪና ሁል ጊዜ እንዳዘነችና እንደተከፋች ነበር። አንድ ቀን እንኳን በቅጡ ከነሱ ጋር ተጫውታም ሆነ ስቃ አታውቅም። ሁል ጊዜ ወደ ፊት ጥሩ ነገር እንዲገጥማትና እሷ ላይ የምትጨክንባት የአጎቷ ሚስት እንድትስተካከል ዱዓ ታደርግ ነበር። በዚህም ሁኔታ ላይ ሳለች አንድ ቀን ለሸክላ ስራዋ የሚሆን ጭቃን ለማምጣት ወደ ወንዝ ትወርዳለች። ወንዝም ወርዳ ጥሩ አፈርንም እያስተካከለች በእቃዋ ላይ እያስጠመጠች ሳለ በድንገት ከፊት ለፊቷ አንድ አሮጊት ብቅ ትላለች። አሮጊቷም ወደ ሰኪና ጋር ጠጋ አለችና አንቺ ልጅ ሆይ እባክሽ ውሃ ጠምቶኛል፣ በያስሽው እቃ ከወንዝ ውሃ ሰኪና ሞዲያ የለቀመችውን አፈር መሬት ላይ አረገችውና ከወንዝ ውሃን ትቀዳላት ጀመር። ለተጠማችው ማዛውንት የቀዳችውን ውሃ ሰጠቻት። ያቺ እስክትጠግብ ድረስ ያንን ውሃ ጠጣች። ጠግባ ከጠጣችም በኋላ ወደ ሰኪና ጋር ጠጋ ብላ አመሰግናለሁ አለቻት። በዚህም ሰዓት ያችያዛውንት የሰኪና ፊት ላይ ማዘንና መከፋትን ስትመለከት ምን ነው ልጄ ያዘንሽ ነው አለቻት። ሰኪናም እናትና አባቷ ከሞቱባት በኋላ የአጎቷ ቤት እንደምትኖር የአጎቷ ሚስት ደግሞ ምን ያህል እሷ ላይ እንደምትጨክንባትና እንደምታሰራት እያለቀሰች ለአሮጊቷ ትነግራት ጀመር። አሮጊቷም ይህንን ስትሰማ ለሰኪና አዘነችላት። ከኋላዋ ሁና ትከሻዋን እያሸቻት፣ አይዞሽ ልጅም፣ እኔ ከዚህ የምትድኝበትን መንገድ አመቻቻለሁ አለቻት። ሰኪናም ይህን ስትሰማ እንዴት ብላ ጠየቀቻት። አሮጊቷም በሰሞኑ የንጉሡ ሚስት ታማለች፣ ምግብን መብላት ካቆመች ይኸው ሶስት ቀን አራት ቀን ሆኖታል። ብዙ ሐኪሞች መጥተው እሷን ለማከም ሞክረው ነበር። ነገር ግን አንዳቸውም አልተሳካላቸው። ንጉሡ ሚስቱን በአግባቡ ለሚያክምለትና ምግብ እንድትበላ የሚያደርግ ሰው ካለ ብዙ ሽልማቶችን እንደሚሸልም ተናግሯል። አንቺም ቤታችሁን አሳየኝና ወደ ንጉሡ ጋር ሄጂ መድኃኒቱን ማዘጋጀት የሚችል ሰው አለ ብዬ ወደ አክስትሽ ጋር እጠቁማለሁ። ያኔ በግድ ወስደው ያሰቃዩዋታል። ክፋትና መጥፎነት ምን ያህል ከባድ እንደሆነ ታውቃለች። አለቻትና ቤቷን ለማሳየት አብረው ሄዱ። አሮጊቷም ቤታቸውን ካየች በኋላ ቀጥታ ወደ ንጉሱ ቤት አመራች። በር ላይ ያሉትም ወታደሮች አስቆሟት። አሮጊቷም ለወታደሮቹ የንጉሱን ሚስት መድኃኒት የምትሰራን ሴት አውቃለሁ፣ የት እንደምትገኝ አሳያችኋለሁ። ነገር ግን ያቺ ሴት ትንሽ አስቸጋሪ ናት። እኔ ሐኪም አይደለሁም ልትላችሁ ትችላለች። ነገር ግን እናንተ እንዳትሰሟት። ወዲያውኑ ስሟን ጠይቋትና ማርያ እንደሆነች ካወቃችሁ ሳትጮህ በፊት አፍናችሁ ይዛችኋት ሂዱ ያኔ በግድ እያሰቃያችሁ እንድታክም አድርጓት። ያኔ ሳትፈልግ በግዱ ታክምላችኋለች አለቻቸው። ወታደሮቹ ይህንን ሲሰሙ እድላቸውን ለመሞከር ፈለጉ። ምክንያቱም የንጉሡ ሚስት በዚሁ ከቀጠለች መሞቷ ስለማይቀር ነበር። ወደ ማርያ ቤትም አመሩ። የቤቱንም በራን ኳኩ። እንደ እድልም ማርያ ከፈተቻቸው። ማንን ፈልጋችሁን የመጣችሁት ብላ ጠየቀቻቸው። ወታደሮቹ ማርያ ነሽ አይደል አሏት። እሷም አው ብላ መለሰች። በዚህ ሰዓትም ወታደሮቹ አሮጊቷ በነገረቻቸው መሰረት ማርያን በግድ እንዳትጮህ ካፈኗት በኋላ በፈረሳቸው እየጋለቡ ከዛ ቦታ ወዲያውኑ አመለጡ። ንጉሱ ጋር ይዘዋት ሄዱ። ይህንን በሚያደርጉበት ሰዓት ሰኪና አይታ ነበር። የአጎት የሚስት ሆይ በደልና መሰቃየት ምን ያህል ከባድ እንደሆነ ታይዋለሽ። እስካሁን እኔን ስታሰቃይ ይኖረሻል፣ አሁን መሰቃየት ምን ያህል ዋጋ እንደሚያስከፍል ታያለሻለች። ወታደሮቹም ማርያን በጆንያ እንደያዟት ንጉሱ ጋር ይዘዋት ገቡ። ንጉሱም ጆንያውን ሲመለከት ክፈቱት፣ ውስጡ ምንድን ያለው ብሎ ጠየቃቸው። ጆንያውንም ሲከፍቱት ማርያ ከውስጥ በኩል ልብሷ በአቧራ ተበላሽቶና ፊቷ ላይ ድንጋጤ እየታየባት ወጣች። ንጉሱም ለማርያ ሕክምናን እንደምትሰሪ ሰምቻለሁ። አሁን ሳታስቸግሪኝ እና ሳልቀጣሽ በፊት ወዲያውኑ ሚስቴን አክሚልኛላት። ማርያም ይህንን ስትሰማ በጣም ደነገጠች። አረ ንጉሥ፣ ወይኔ ሐኪም አይደለሁም ጭራሽ ማከምም አልችልም፣ እያለች ንጉሱን መከራከር ጀመረች። ንጉሱም እንደዚህ እንደምትይማ ሰምቻለሁ። አንቺ ወደ ሥራ እንድትገቢ መቅጣትና ማሰቃየት እንዳለብኝም ተነግሮኛል። ስለዚህ ድጋሚ ድልን ሰጥሻለሁ። ቀጥታ ሚስቴ ጋር ይዤሽ ገባለሁ። እሷን ሳታክሚና ሳይሻላት በፊት ከዚህ መውጣት አትችይም። አሊያ ግን እየቀጣሁ አሰቃይሻለሁ አላት። ወደ ሚስቱ ጋርም ይዟት ገባ። ማርያም የንጉሱን ሚስት ስትመለከት ከፊት ለፊቷ ብዙ ምግቦችን ቀርቦላት ነበር። ነገር ግን አንዳቸውንም አልበላች። ማርያ በጣም ፈርታና ደንግጣ ነበር። አሁን ይህችን ሴት እንዴት አድርጌ ነው ማከማት? እንዴት አድርጌ ነው እንድትበላ ማደርገው? እያለች መጨነቅና ማሰብ ጀመረች። ንጉሱ ሚስቱን ካላከምኩለት ከዚህ እንደማያስወጣኝና እንደሚገለኝ ነግሮኛል። ምን ማድረግ ነው ያለብኝ? እያለች ለተወሰነ ሰዓታት ማሰብ ጀመረች። ነገር ግን ምንም አይነት መፍትሄና ዘዴ ሊመጣላት አልቻለም። በስተመጨረሻም መሞቴ ካልቀረ ርቦኛል ብላ እዛው ቁጭ ብላ መብላት ጀመረች። ፊት ለፊቷ የተዘጋጁ ብዙ አይነት ምግቦች ነበሩ። የዶሮውን አጥንታን ስታ መብላት ጀመረች። አበላሏ በጣም ያስፈራና እንደ ወንድ ነበር። ሁለት ጉንጯን ሞልታ እንደ ወንድ እየበላች ብቻዋን እያገሮ መሮመችና እያወራች ነበር። ይህንንም የተመለከተችው የንጉሥ ሚስት በጣም ደነገጠች። ወንድ ናት ወይስ ሴት ናት እያለች መጠራጠር ጀመረች። አበላሏና አጎራረሷ በጣም ያስፈራ ነበር። አፏንም ይዛ ጎንበስ ብላ ስትመለከታት ሳታስበው ትንላትና ማሳል ትጀምራለች። በዚህ ሰዓት ነበር የሆነ ወረቀት ከአፏ ውስጥ ይወጣል። የተጠቀለሉና የተጻፈባቸው ወረቀቶች ነበሩ። ማርያም ይህንን ስትመለከት ወደ ወረቀቱ ሄዳ አነሳችው። ወረቀቱ ላይ የክፋትና የጥንቁልና ጽሑፍ ተጽፎበት ነበር። በንጉሱ ሚስት ላይ በምትበላው ምግብ ተመርዞባት ይገባ ነበር። ወረቀቱ ከሆዷ ውስጥ ከወጣ በኋላ ነበር ለመጀመሪያ ጊዜ ከተቀመጠችበት የተነሳችው። የረሃብ ስሜትም ሆዷ ላይ ይሰማት ጀመር። ፊት ለፊቷ ከቀረቡ የሚያማምሩ ምግቦች አንስታ መመገብ ጀመረች። ከማርያ ጋርም ቁጭ ብላ እያወራች መብላት ጀመረች። በዚህ ሰዓትም ንጉሱ ወደ ውስጥ ይገባል። ሚስቱ እየበላች ሲመለከትም በጣም ደስ ይለዋል። እያለቀሰም ወደ ሚስቱ ጋር ሄዶ ይጠመጠምባታል። ከብዙ ቀናት በኋላ ሚስቱ መብላት በመጀመሯ በጣም ደስ ብሎታል። ወደ ማርያ ጋርም ዞሮ አንቺ ጥበበኛና ጎበዝ ሐኪም ነሽ ይህንን ለማድረገሽ ብዙ ስጦታዎችን ጨማመር ይሸልምሻል። የምትፈልጊውም ነገር ካለ ጠይቂኝ አላት። ማርያም እኔ ምንም ነገር አልፈልግም፣ ወደ ቤቴ ብቻ መመለስ ነው የምፈልገው አለችው። ንጉሱም ችግር የለውም ወደ ቤቴስ ትመለሻለሽ፣ እኔ ደግሞ በራሴ የምሰጥሽ ብዙ ስጦታዎች አሉኝ አላት። ማርያም ደስ ብሏት ንጉሱ የሰጣትን ስጦታዎች በእቃ እያስተካከለች ሳለ በድንገት ከውጪ በኩል ብዙ ድምፅን ትሰማለች። በመስኮት በኩልም ወደ ውጪ ስትመለከት ያየችውን ነገር ማመናቃታት ብዙ ደካማዎችና ታማሚዎች ወደ ንጉሱ ቤት እየጎረፉ ነበር የንጉሱ ሚስት በሷ ምክንያት እንደተሻላቸው ሰምተው ነበር በመንደሩ ላይ የተከሰተ አንድ ወረርሽኝ ነበር ሰው ሁሉ በዛ ወረርሽኝ ተይዟል ሁሉም ከማርያ መድኃኒቱን እንድታገኝላቸው ከጅለው ነበር የመጡት ማርያም ይህን ስትመለከት በጣም ደነገጠች እነሱ ሳያዩኝ ወዲያውኑ ወደ ቤት መሄድ አለብኝ፣ አሊያ ንጉሱ ካያይተወኝም እያለች እያሰበች ሳለ ነበር ወዲያውኑ ንጉሱ ወደ እሷ ጋር የመጣው ሐኪም፣ ማርያ ሆይ የምትመለከቹ ሰዎች ሁሉ ወረርሽኝ ይዟቸዋል፣ ያንቺን እገዛ ይፈልጋሉ። ስለዚህ ከመሄድሽ በፊት እባክሽ ሰዎቹን እርጂያቸው። ማርያ ግን አይ ብላ ለማስተባበል ሞከረች። ነገር ግን ንጉሱ እንቢ የምትይ ከሆነ በግድ በዱላ እንድትሰሪ ነው የምናደርገው። ሰዎቹን ሳታክሚ ከዚህ ንቅንቅ አትይም አላት። እስክትናገርም አልጠበቃትም ጥሏት ወደ መጣበት ይመለሳል። ማርያም የተሰጣት ክፍል ገብታ ማልቀስ ጀመረች። ለመጀመሪያ ጊዜም ከልቧ አለቀሰች። ወዲያውኑ ነበር ምስኪኗ ሰኪና ትዝ ያለቻት ምን ያህል እንደምታሰቃያትና በደልና ግፍ እንደምትሰራባት ትዝ ይላት ጀመር። እሷ ላይ የሰራችው ግፍና በደልም በእሱ እንደተያዘችም ገባት። ጌታ የሆይ ይቅርበልኝ፣ ወደ አንተ ተመልሻለሁ፣ ሁለተኛ እንደዚህ አይነት አጸያፊ ነገር አልሰራም፣ ለዛሬ ማረኝ እያለች ማልቀስ ጀመረች። ብዙ ካለቀሰችም በኋላ ሰኪናን የረዳቻት አሮጊት ወደ እሷ ጋር ትገባለች። በእጇ ላይም አንድ ቅጠልን ይዛ ነበር። ማርያ ሆይ እኔ አንቺን ልረዳሽ ነው የመጣሁት። ከልብሽ ስታለቅሽ ያላስቻለኝም ልረዳሽ ነው የመጣሁት። ይህ ቅጠል ለዛ ወረርሽኝ መድኃኒት ነው። የታመሙ ሰዎችን ሁሉ በአንድ ቦታ ላይ ሰብስቢያቸውና ይህንን ቅጠል አንድ እጁ። የቅጠሉ ጭስ ለዛ በሽታ መድኃኒት ነው አለቻት። ማርያም እሷን ልትረዳታ እንዳዘውንት መምጣቷን ስትመለከት በጣም ደስ አላት። ቅጠሉንም ተቀበለቻት አዛውንቷንም በደንብ አመሰገነቻትና ወደ ወታደሮቹ ጋር ሄዳ የእሳት ማንደጃ እንዲዘጋጅላትና የታመሙ ሰዎች ሁሉ በአንድ ቦታ ላይ እንዲሆኑ ነገረቻቸው። ማንደጃውም ከተዘጋጀላት በኋላ ቅጠሉን ታጭሰው ጀመር። ይህንን በምታደርግ ሰዓት ንጉሡ ከሩቅ ሆኖ እየተመለከታት ነበር። ይህች ሴት ስራዋን በአግባቡ ካልሰራች፣ መቼም አለቃት እዚሁ ነው የማሰቃያት እያለ እያወራ ነበር። ነገር ግን ወዲያውኑ ሰዎች ሁሉ በማርያ ሰበብ ተፈወሰን እያሉ ማውራት ጀመሩ። ሰው ሁሉ በደስታ መጮህ ጀመረ። ማርያም ከዛ ቅጠል የተወሰነ ቀርቶ ነበር በኪሷ ውስጥ ከደበቀችው በኋላ ንጉሡ እሷን አመስግኖ የሚገባትን ሁሉ ስጦታ ሰጣት። ማርያም በስተመጨረሻ ወደ ቤቷ ልትመለስ መሆኑን ስታውቅ በጣም ደስ አላት። የተሰጣትንም ስጦታ ይዛ ወደ መጣችበት መመለስ ጀመረች። ባገኘችው ስጦታ ደስተኛ ብትሆንም ይበልጥ ያስደሰታት ግን ንጉሡ እሷ ላይ ሊያደርግባት ከነበረው ግፍና በደል መዳኗ ነበር። በመንገድ ላይም እየሄደች ሳለ አንድ ውሻ በጣም ርቦት እያለከለከ ትመለከታለች። ውሻው ከረሃብ የመጣ መንቀሳቀሱ ላቅጦት ነበር፣ እየተንቀጠቀጠ ቁጭ ብሏል። ማርያም ይህን ስትመለከት ዝም ብላ ልታልፈው ፈለገች። ነገር ግን ወዲያውኑ መልካም ነገርን መስራት እንዳለባትና ሰኪናን የምታሰቃያት ነገር ውስጧ ላይ ትዝ አላት። ወዲያውኑ ከፈረሷ ላይ ወረደችና ከያዘችው ውሃና ምግብ ጥሩ የምትለውን በእቃ ቀንሳ ለውሻው ልትሰጠው ወሰነች። አሳምራ አዘጋጅታ ከጨረሰች በኋላ ለውሻው ሰጠችው። ውሻው በመጀመሪያ ፈርቶ ሊሸሻት ነበር፣ ነገር ግን ምግቡን ሲመለከት ወደ እሷ ጠጋ አለ። በጣም ርቦት ስለነበር እየተጣደፈና እየተቻኮለ ነበር ይበላይ ነበር። ማርያም የውሻውን ደስታ ስትመለከት በጣም ደስ አላት። ውስጧ ላይም ጥሩ ስሜት ይፈጠር ጀመር። ለካ መልካምነት ይህን ያህል ደስታን ይሰጣል ማለት ነው አለች። በዚህ ሰዓትም እንደገና ያች አሮጊት ወደ እሷ ጋር ብቅ አለች ማርያ አንቺ በጣም መልካም ሰው ሆነሻል ይሄ ለአንቺ ያዘጋጀሁት ፈተና ነበር ፈተናሽንም አልፈሻል አየሽ መልካምነትና ሰውን አለመበደል ምን ያህል ደስታ እንደሚፈጥር አሁን አንቺ በሚገባ ፈተናሽን አልፈሻል በምትሰሪው ስራ ላይ አላህ ጥሩ በረከትን ያውርድልሽ አሁን ወደ ናፈቁሽ ባልና ምስኪኗ ሰኪና ጋር መመለስ ትችያለሽ አለቻት ማርያም በአሮጊቷ ንግግር በጣም ተደስታ አመስገናት፣ ወደ ቤቷ መመለስ ጀመረች። ወደ ቤትም እንደገባች ወዲያውኑ ነበር ሰኪናን ጠርታ ያቀፈቻት። ልጄ ሆይ እባክሽ ይቅርታ አድርጊልኝ፣ እስካሁን ያደረግኩብሽ ነገር ላንቺ የሚገባ አልነበረም። በጣም ይቅርታ አድርጊልኝ አለቻት። ሰኪናም ወዲያውኑ ነበር ይቅርታዋን የተቀበለቻት። ከዛን ቀን በኋላም ሰኪና በምትሰራው የእጅ ስራ ጥሩ ትርፍና በረካን እያገኙ የተሻለና ደስ የሚል ኑሮን መኖር ጀመረች። ሰኪናና ማርያም ከዛን ቀን በኋላ ተስማምተው እንደ ልጇ እያየቻት ታሳድጋት ጀመር። የዛሬው ድንቅ አስተማሪ ታሪካችን ይህንን ይመስላል። ከታሪኩ የተማራችሁ ትምህርት ትምርት ለናንተ ልተወውና ኮሜንት ላይ አስቀምጡልን። መልካም ነገርን ስሩ። ከዛም መካከል ይህንን ቻናል ሰብስክራይብ ማድረጋችሁ ነው። ምክንያቱም እንደዚህ አይነት አስተማሪ ታሪክ ይደርሳችኋል።